ሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን አራት አጥንቷዋልትን ብሎ ያው ግምክም ብላብን፣ አሁን ኮማ ውስጥ ገብታ ው ለሌት ነው ማናገር ፕሊስ በጣም አሳዛኝ ከምሽቱ የሰማሁት እንግዲህ ወዳጃችን፣ በጣም ኮረናን በዛ በኮረና ሰዓት ስትሪም ያርድ ላይ ላይቭ ያሳለፍን ወንድሜ አብርሽ የቄራው የስደተኛ ወንድም ምነካው፣ እንግዲህ የመኪና አደጋ ደርሶበታል። በጣም ነው የሚያሳዝነው። ከነ ባልተቤቱ እንግዲህ፣ ባልተቤቱ አራት የአጥንት ክፍሎቿ ድቅቅ ብለዋል እያለ ነው። ሆስፒታል ውስጥ ትገኛለች። ራሷን አታውቅም ማለት ነው። በጣም ነው ያዘንኩት። ወንድሜ እንኳንም አተረፋችሁ እንግዲህ ሚስትህንም አላህ ስብሃነሁ ወተዓላ ይድረስላት። በጣም ያሳዝናል። ከድንገተኛ አደጋ እኔንም እናንተንም የሚሰውረን እላለሁኝ። እስኪ አላህ ያሽርሽ ፈጣሪ ይማርሽ በሉለት፣ ሚስቱን ማለት ነው። በጣም ነው የሚያሳዝነው። እንግዲህ አብርሽ የቄራው ከትናንትና ወዳ ላይቭ ላይ አብረን ነበርን። በጣም እንጃ አዝኛለሁኝ። ቲክቶክ ላይ በጣም ያሳዝናል። ወጥቶ ከመቅረት ይጠብቃችሁ። ድንገተኛ ነገር በጣም ከባድ ነው፣ አብሶ በሰው ሀገር። አይዞኝ ወንድሜ አዝኛ መኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን አራት አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ ከዛ በኋላ የአራት ሰዓት ቀዶ ጥገና አድርገ አሁን ቤት አስገብተናት ነበረ ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ ኩላሊት ኢንፌክሽን ነው ምናም ብለው ድግምግም ብላብን፣ አሁን ኮማ ውስጥ ገብታ ው ለሊት ነው ማናገር ፕሊስ። እኔ የኢትዮጵያ ሕዝብን እንግዲህ ው ጠይቅ ያለ አቅም ከመርዳት ውጭ ታውቃለ። ተስፍሽ አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከሶስት ሰዓት ጀምሮ በኔ ቤት የተወሰነ የገቢ ማሰባሰብ ያድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በእኔ በተስፋ ያደርገው ቤት ምሽት ከሶስት ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እባካችሁ ወንድማችንን አብርሽንና ባለቤቱን ደርሰን እናግዛቸው። ይህንን ቪዲዮ የምታዩ አረብ አገር ያላችሁት ወንድሞች፣ በክፉ ቀኖች የደረሰላችሁ እህት ወንድሞችና ሌሎቻችሁም እንደዚሁም ደግሞ ብዙ ተከታይ ያላችሁ እርዳታው ላይ ያላችሁ እህት ወንድሞቼ ነገ ከሶስት ሰዓት ጀምሮ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያ አላህ፣ አሁን ከመሸ የሰማሁት ነገር ወላሂ በጣም አሳዝኖኛል። ይናላና ሄራጅን የሚበ ችግር ሲደርስ እና አብርሽ የቄራው የስደተኞች አባት በስደት ላይ ለሚገኝ እህቶቻችን ድምፅ የሚሆነው ወንድማችን የሰማነው ነገር እጅግ አሳዝኖናል። ምክንያቱም የመኪና አደጋ ደርሶበታል አብርሽ ማለት ነው። ከእነ ባልተቤቱ ቀላል የማይባል ጉዳት ነው የደረሰባቸው። እንደውም ባልተቤቱ አራት አጥንቷ ተሰብሯል። እና እሱን ስን ሁሉ እስከ መሰራት ነው እንትን ያለችው እና በጣም ደክማ ታማባቸው እንደነበረ ነው እያወራ ያለው። እንዲሁም ባለቤቱ የኩላሊት ኢንፌክሽን እሱ ነገር መታከም እንዳለባት እና እሱም ደግሞ በጣም መጥፎ ደረጃ ላይ እንደደረሰ ነው፣ እና እርዳታ እየጠየቀ ነው። እንግዲህ አብርሽ እስከዛሬ ሰዎችን ሲረዳ ኑሯል እና መልካም ስራ ሲሰራ ኑሯል። በተለይ ስደት ላይ ላሉ እህቶች፣ ብዙ ችግር ለሚደርስባቸው እህቶች በሰዓቱ በመድረስ ከሞት ታድጓቸዋል። ከቤተሰብ ጠፍተው ከቤተሰብ እንዲገናኙ አድርጓል። ብዙ ብዙ ማሻአላህ መልካም ተግባር እየሰራ ወገናችን ነው ማለት ነው። አብርሽ እንግዲህ አላህ ስብሐነሁ ወተዓላ ሁላችንም ጤናላህ ይመልስላችሁ። እናም አብርሽ ወንድማችን የእኛን እርዳታ ይፈልጋል። በተለይ ስደት ላይ ያላችሁ አብርሽን ምንድን ነው የሆንከው፣ ምንድን ነው የሚያስፈልገው ብላችሁ ሊጠይቁት ይገባል። ምክንያቱም አሁን ላይ ሚስቱን ማሳከም ይኖር እንዳለበት ነው የተናገረ ያለው እና አላህ ሱብሃነ ወተዓላ ያንተንም የእሷንም ማፈ አላህ ይመልስላችሁ። እንኳን አላህ አተረፋችሁ። መሞትም አለና ከሞት እንኳን አላህ አተረፋችሁ ነው የሚላችሁ። እና አብርሽ ረጋ ያለ መልካም ወንድም፣ ሶሻል ሚዲያ ላይ ሶሻል ሚዲያን አጠቃቀም የሚችል ጥሩ ወንድማችን ነውና ባለበት አላህ የጠብቀው። አንድን ሰው ደግነቱን ሳለነፈግ በደግነቱ ልናመሰግነው ይገባል እና አላህ ሱብሓነሁ ወተዓላ የሚስትህንም የአንተንም የምስተህነም ያንተንም አፉን አላህ ይመልስላችሁ። እንኳን ተረፋችሁ፣ ዋናው ደግሞ መትረፋችሁ ነውና እንኳን አላህ ያተረፋችሁ። ወላሂ ሳይ በጣም ነው የደነገጥኩትና ብቻ ያው እንግዲህ ቀዷና ቀድር ነውና ምንም ማድረግ አይቻልም። እስኪ ቀጣይ ሳታዳምጡ የማታልፉት አንድ ቆንጆ ቪዲዮ ልጋብዛችሁ፣ እስከ መጨረሻው ቆዩ። ላይክ ደግሞ አትርሱ። ለቻናል ማድረስ ከሆናችሁ ሰብስክራ ሰብስክራይብ ቤተሰብ ሁኑ። ወደ ቪዲዮው እንሂድ የቀስልምና ከምድረ ገጽ እናጠፋዋለን ብለን ነው የምናስበው የነበረ ከድራሽ ከኢትዮጵያ ምድር ድራሽ አባቱ እናጠፋለን ብለን ነበር የተነሳ ነው የነበር ማለት ነው። እና ተነስተን ከዛ መካከል ውስጥ ስንሞክረው እየረበሸን መጣ። አንድ በርናባስ የሚባል ልጅ ነበር። እሱ ምናለ ላይ መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮርጆ ነው ምናም ብዬ አላምንም አለት። ለምን እንደዛ አልክ ምናምን ስለው አይ በቃ የሆነ ነገርማ አለው። ይሄ ነገር እንዴት እንዴት ቁርአኑ እኮ በጣም ሰፊ ነገር ነው የሚያወረው የሆነ ነገር ወርዶለታል ከፈጣሪም ይሁን አይሁን ያላቅም፣ ግን ኮርጇል የሚል ነገር አይደለም። ከሆነ ነገር አዳ የለቃቀመው ነገር ቢሆን እንደዚህ እንደዚህ ጠንካራ ነገር እንዴት ይፈጠራል? አለ። በዘመናት መካከል እስልምናን ለማጥፋት ከውስጥም የመናፍቃን ስራ ከውጭም የኩፋሮች ሥራ በተተናከረ ሁኔታ ተሰርቷል። ግን 1400 ዓመት ተሻግሮ መጥቷል። ቁርአን የአምላካችን ያላቃል። በሱረት ፉሲላት በራፍ 41 ላይ ሲናገር አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው። አሸናፊ መጽሐፍ ነው የሚለው። እስቲ ሁላችሁም ጻፉልኝ፣ አሸናፊ መጽሐፍ ብላችሁ ጻፉልኝ። አሸናፊ መጽሐፍ ቁርአን እውነት ነው። የሰዎችን ልቦች ማሸነፍ የሚችል አሸንፎ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በአለማችን ላይ። ሊዋጉት የመጣው የመጡትን ሰዎች በአጠቃላይ አሸንፎ የሚያስቀር መጽሐፍ ነው። አሸናፊ መጽሐፍ ብላችሁ ጻፉልኝ። በኋላ አሸናፊ መጽሐፍ ማሸነፍ ይችላል። የምር በእውነት መዋጋት የሚፈልግ ሰው ካለ መጥቶ መዋጋት ይችላል። በሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ ት እነዚያ በቁርአን እሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካሉት ጠፊዎች ናቸው ይላል። አሸናፊ መጽሐፍ የሚያሸንፍ ነው። የሰዎችን ልብ መማረክ የሚችል ነው ማርኮ ማስቀረት የሚችል ነገር ነው። ራሱ እኔ እሱ ብቻ አደለም። አሁን ለእናንተ የተገረማችሁት ኢንሻላህ እውነት፣ አንድ ሰው ውስጡና ውጪ አንድ አይነት አይደለም። እኔ ውስጤና ውጪ አንድ አይነት አልነበረ። እስልምና ንሳደባለው እቃወማለው፣ ውስጤ ግን ሌላ ነው። የእስልምና እውነት እየገባኝ ነው፣ እያወኩኝ ነው ሳጠፋ የነበረው መጨረሻ ላይ ውጭና ውስጤ ሲጋጭብኝ ነው ወደ እስልምና የመጣውት። ይህ ልጅም ተመሳሳይ ነገር ነው እየተናገረ ያለው ኢንሻላ የሆነ ሰው ቀን ከሌሊት የሚሳለፍ ሰው የነበረ ሰው አታውቁትም፣ ልቡ ውስጡ ምን እንዳለ አታውቁ። ውስጡና ውጭው አንድ አይነት ሰው ሆኖ ሳይቀር ሲቀር፣ አላህ የውስጥን ነው የሚመለከተው፣ የልብን ነው የሚመለከተው። እነማናቸው ለሂዳያ የሚገባቸው ነገር፣ እነማናቸው የማይገባቸው የሚለውን ነገር አላህ ብቻ ነው የሚያውቀው። አትወስኑ፣ ለአላህ ስጡ። በቃ አላህ ሂዳያ ይስጠው ብላችሁ ተውት። ተሳዳቢ ሆነ፣ ኢንሻላህ ይሄ ነው ያለው ነገር ማለት። በጣም ተሰርተዋል፣ ሙናፊቃኖች በውስጡ ተሰርተዋል። እኛ ጋር ለሙስሊም ተመሳስለው ከሙስሊም ውጭ ያሉት ደግሞ ኩፋሮችም ሰርተዋል ለማጥፋት። ኦሪንታሊስቶች ወይም ደግሞ ሙስተሽሪቅ የሚባሉት መካከለኛው ጥንተ ነገር አጥኔዎች የሚባሉት ጭራሽ እየተማረኩበት ነው ሄዱት ሚሽነሪዎች ብዙ ብሆን ሞክረዋል። መካከለኛው ዘመን ተሞክሯል። ሲያያቀታቸው ክሩሴድ ዋር የመስቀል ጦርነት ብለው አውጀውብን ነበር የሆነ ሳለ እስልምና ከምድረገጽ መጥፋት አለበት ብለ ዘጠኝ ጊዜ ጦርነት አድርገዋል።